ነባት አንብብላችሁ እና ከዛ አውራችኋለ ወይም ማንነቴንም በደንብ ለማብራራትም ስለሚጠቅመኝ ብዬ ነው። ይሰማ ከሆነ በዛውም ኔትወርክ ኮንስቴብል ያደርገዋለሁ እያስባለ ግጥሙ የተጻፈበት ምክንያት ያው ባባ ነው ግን ለምን እንደጻፈ አየሁ በኋላ ያስረዳችኋል።

መገን ሶብዩ አፈኩልቱፉ ደልቆትሺ ሸውቁ ሰደፉ ስሙን ታቅፎ እስከ ገደፉ እንደ የቲም ልጅ ደርሶ እየከፋው እንደሙት ገላ ወንዝ እንደተፋው የሚነግዱበት መንገዱ ጠፋው መገን ሞሀባ የሸውቁ ማበል ወስዶ ቢያሰጥም ሀሊም ጃሂሉን ሶብዬ አይመርጥም ሴር ነው ቃሉ ለመተፍሰሪያ ቃል ቀለም ያልቃል ያወቀው ባይቀምስ የቀመሰው ያውቃል አመዳዘሉ ስትን ኮልታፋ በስሙ ፈታው ሀቢብ የጠይባው የሀረሙ ንቁ ላየው ብርቅ ነው እንኳን ለርኩ አህመድ አዘሉ ስንቱን ኮልታፋ በስሙ ፈታው እንደ ቆሪማ የስሙሆን አዝሎ ሀበሻ ያለ ሀያል ሰው ዝሎ አለዋ ዘግቶ ሲንጓጉር ብሶት የገቡ ሽሯል እንኳን ደባብሶት ነቢ ሰው ጠበል ነቢ ሰው ጠበል ነቢ ሰው ጀበል ፊቱ አይቋጠር ረሃመት ስትወስድብ ሲቀበል በል እንደዛ እንደ ሰው ብዬ አባቱን ደሞተን ጉርጉሮ ዘፈን ጉልበት አቅፈን ታክተን ዝለን ተዝለፍልፈን በነጋብም ጓንጉርን ባያንቀራጨን መችልንሽር እንዲሁ መዲና ጎትቶ በስሙ ካልቀጨን ነቢይ የአጥቢያ ኑሩ ነቢይ የማለዳው አያል ጀብደኛውን ባይኑ የከነዳው ወይ መንቆርቆሪያ የሙዲዛ ጓዳው ስም ሁኑ ያወሳ መወዝወዝ ነው መንዳው ቀለቤዋ ነቢይ